በዓለማችን ቱሪዝም የኢኮኖሚ ዘርፉ ነው፣ የሀገራትን ምጣኔ ሀብታዊ እድገት ሲደግፍ ይስተዋላል። ከተፈጥሮ እስከ ሰው ሠራሽ ቱሪስት መስህብ ባለቤት የሆነች ኢትዮጵያ ግን ሀብቷን ተጠቅማ ለምጣኔ ሀብታዊ እድገቷ በቅጡ ሳትጠቀምበት ቆይታለች። ሳቢ የሆነውን መልካ ምድራዊ ሀብቷን መሰረት ያደረገ የቱሪዝም ልማትም ቢሆን አልነበራትም። ከዘርፉ ተገቢውን የኢኮኖሚ ግብረ መልስ ለማግኘት ጎብኚዎችን መሳብ የሚችል የመዳረሻ ልማትና የማስተዋወቅ ስራንም ይጠይቃል። ባለፉት የለውጥ ዓመታት ታዲያ ይህንን ከግምት ውስጥ ያስገባ ስራ በቱሪዝም ዘርፉ ተከናውኗል። ይህ ስራም አዲስ የዘርፉ አካል ሆኖ ብቅ ላለው የኮንፈረንስ ቱሪዝም ምቹ ከባቢን ፈጥሯል። ቀደም ባሉት ዓመታት የኮንፈረንስ ቱሪዝም ላይ ግንዛቤ ባለመኖሩ ሀገርን ብዛም ሳትጠቀምበት ቆይታለች። አሁን ግን ታሪክ ተቀይሯል። ለትውልድ ብለን የጠቀስናቸው ኢኒሼቲቮች አዲስ አበባን በተለይ ደግሞ በተለይም ገበታ ለሸገር አዲስ አበባን ከማለፊያ ወይም ደግሞ ከማረፊያ ከተማ ወይም ከትራንዚት ሲቲነት ወደ ተጎብኚ ከተማነት ነው የቀየራት። ምክንያቱም አዲስ አበባ ላይ አንድ ሰው መጎብኘት የሚችለው ነገር አለ። ከዚህ በፊት ወደ አክሱም፣ ወደ ላሊበላ፣ ወደ ባሌ፣ ወደ ጅማ፣ ወደ የተለያዩ ቦታዎች ሲሄዱ አዲስ አበባን እንደ ማረፊያ እንጂ እንደሚጎበኝ ቦታ ኮንሲደር አይደረግም በቱሪዝሙ። ነገር ግን አዳዲስ የለሙት የቱሪዝም ኢንፍራስትራክቸሮች፣ የቱሪዝም ፋሲሊቲዎች አዲስ አበባ በራሷ የራሷ ፋሲሊቲ አላት፣ በተለይ ደግሞ ለአርበን ቱሪዝም ምቹ አድርጓታል። በመንግስት በተለያዩ ተቋማትም ከፍተኛ ትኩረት ተሰጥቶት ሲሰራበት የነበረው የኮንፈረንስ ቱሪዝምን ጉዳይ ተመልክተናል። በዚህ የቱሪዝም ንዑስ ዘርፍ ውስጥ በጣም ከፍተኛ ለውጥ ያየንበት ነበሩ። በእነዚህ ጊዜያት ውስጥ እንግዲህ ከስልሳ በላይ ዓለም አቀፍ አህጉር አቀፍና እንደዚሁም ደግሞ ቀጠናዊ ጉባኤዎችን ማስተናገድ የቻልንበት ነበረ። በቱሪዝም ዘርፉ ለአዳዲስ ዘርፍ ትኩረት ሲሰጥ ነባሮቹን ግን የረስ አልነበረም። በዚህም ነባር የቱሪዝም መዳረሻ ስፍራዎችን የማልማትና የማደስ ስራዎችም ተከናውነዋል። በተለይ ደግሞ ነባር የቱሪዝም ሀብቶቻችንን እነሱን የማላቅ የማደስ ስራዎች ሲከናውኑ ቆይተዋል። ለምሳሌ ከነባር የቱሪዝም መዳረሻዎቻችን የጅማ አባጅፋር ቤተ መንግስትን ማንሳት እንችላለን። የፋሲል ቤተ መንግስት እድሳት ስራዎችን ማንሳት እንችላለን። ሌሎች በርካታ እንደዚሁ የነባር የቱሪዝም መዳረሻዎች እድሳት ሲከናወን ቆይቷል። ይህ ብቻ አይደለም። ባለፉት ዓመታት ለዘርፉ መነቃቃት አስተዋጽኦ ያበረከቱ በርካታ አዳዲስ የቱሪዝም መዳረሻ ስፍራዎች ተገንብተው ለአገልግሎት በቅተዋል። የክቡር ጠቅላይ ሚኒስትራችን የኢኒሽቲቮች የሆኑት የገበታ ለሀገር ገበታ ለትውልድ ፕሮጀክቶች፣ እዚሁ አዲስ አበባችን ውስጥ ደግሞ ይኸው አሁን ያለንበት ብሔራዊ ቤተ መንግስት እንደዚሁ እድሳትንም ስንመለከተው የቱሪዝም ዘርፉ ላይ ያለውን እምቅ አቅም ለመጠቀም ብዙ እንቅስቃሴዎች ሲደረጉ የነበረበት ወቅት እንደሆነ የምንመለከተው ነው። ይህ ስራም ኢትዮጵያን እውቅና ያሰጣት ሲሆን የተባበሩት መንግስታት ድርጅት በአውሮፓውያኑ የዘመን ቀመር 2024 ላይ ይዞት የወጣው የሀገራት የቱሪዝም ልማት ደረጃ ለዚህ ማሳያ ነው። በ2024 የመጨረሻው ላይ የተለቀቀው ዳታ የሚያሳየው 2019 ከነበረበት ከፍተኛ ውጤት አስመዝግቧል። አፍሪካ ፕላስ 7 ነው ወይም ደግሞ በ7 ፐርሰንት ጭማሪ ያሳይታለች። 2019 ካስመዘገበችው የቱሪስት መጠን የ7 ፐርሰንት ጭማሪ ያሳይታለች። ነገር ግን ከአፍሪካ ውስጥ ደግሞ ምንድነው? እነማን ነው ሲባል ኢትዮጵያ አንደኛ ነች። ከአፍሪካ ከዓለም ስድስተኛ ብትሆንም ከአፍሪካ ደግሞ ከ2019 ከነበረው ዳታ ብዙ ጭማሪ ቱሪስቶችን በማስጎብኘት ወይም በመቀበል አንደኛ ሆናለች። የተገነቡ የቱሪዝም መሰረተ ልማቶችን የማስተዋወቅና ገጽታን የመገንባት ስራዎችን አጠናክሮ ማስቀጠል ብሎም ሌሎችን ሀብቶች ማልማት በትኩረት ይሰራበታል። እጃችን ላይ ያሉትን ሀብቶቻችን መጠቀም ከመዳረሻነታቸውን ባሻገር ሌሎች የአፍሪካ ሀገራት የሌላቸው እጅግ በጣም ጥቂት የሆኑ የዓለም ሀገራት ደግሞ ያላቸው እኛ የኢትዮጵያ አየር መንገድ አለን። የአፍሪካ የኤቪዬሽን ኢንዱስትሪ ማዕከል ነን። በዚህ ሂደት ውስጥ እንግዲህ ከ10 ሚሊዮን በላይ ተሳፋሪዎች በየአመቱ በቦሌ ኤርፖርት በኩል ያልፋሉ። ይህንን ትልቅ እድል መጠቀም እና የእግረ መንገድ የቱሪዝም ደግሞ ንዑስ ዘርፍንም ማጠናከር አንዱ በትኩረት የምንሰራበት ዘርፍ ነው የሚሆነው ማለት ነው። የዘርፉ ተዋንያን ብሎም የተቋማት ተሳትፎና ትብብር ዘርፎ የታለመለትን ግብ እንዲመታ ይሰራልም ተብሏል።